ከምን በላይ መጥፋ ደግሞ ይችላሉ። ከምን ከምን ደግሞ ተስፋ አልቆርጥም ተስፋ ባለ መቁረጤ ደግሞ እዚህ ደርሻለሁ። ነገ ደግሞ በተስፋ ለምንኖረው ስለዚህ ተስፋዬን እንጂ ነገ እጠብቃለሁ እና መቼም ተስፋ አልቆርጥም። መች ማለት ረጋ ብዬ ከአላህ ጋር ዱዓ እያደረኩ ሁሉን ነገር አሳካለሁ። ደግሞ አላህ ደግሞ ጠይቀ ነው ምንቢ አይልም። አላህም ደግሞ በጠረጣያችን ቦታ ያገኛለሁ ብሏል። በአላህ እንዲህ ተስፋ አላደርግም አያሳካልኝም ብዬ ሙሉ እምነት አለኝ ከአላህ ጋር ኢንሻ አላህ ያሳካለው ተስፋ አልቆርጠንም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? ሰላም ነው ወይን? ያለው አልሐምዱላህ፣ ሰላም ነቤ። ያላችሁበት ሰላማችሁ ብዝት ይበል፣ ክፉ አይንካችሁ፣ አላህ ጤነታችሁን ይስጣችሁ። ከጤነት የበለጠ ሀብት የለም ጋይስ፣ ሀገራችን ሰላም ያደርግልን ዛሬ ደግሞ እንደዚሁ አዳዲስ እብዶች እና ነጫጭ እብዶች እጀላችሁ መጥቻለሁ። ከፈለጋችሁ ጥቁርም ቀይም አለ ማለት ነው። እነሱን እጀላችሁ መጣለሁ ማለት ነው። አሁን አብረን እናያለን። ያው እንደተለመደው ሰሞኑን በፈኪ ጉዳይ ነው። ፈኪ ያው እንዲያድስ እንደቀጠለች ነው። በቃ እንትኑን፣ ዛቻውን፣ ቅሌቱን ምናምን እንደቀጠለች ነው። እኔ ላይ ነው ምላችሁ። ያው ቪዲዮ ላይ እንደሰማችሁት ማለት ነው። አላህ ጠይቀ ነው ማነው ጠይቃ ነው አይነፍገንም ይሰጠናል ብላለች። አሁን እኮ የምትጠይቂው እኮ የሌለሽን ነገር እናም ደግሞ የምትፈልጊውን ነገር ሊሆን ይችላል፣ ግን አሁን እያወራሽ ያለሽው ማለት ነው። እስቲ እንደው አድርሱላት ጋይዝ፣ ትሰማ ከሆነ ማ አሁን እኮ አንቺ ችግርሽ ያው እዛም ተነጋግራቸዋል፣ ባይዘ ወይ ቪዲዮ ላይ ችግርሽ እኮ አሁን ማፍቀርሽ እኮ ሌለም ማፍቀርሽ ሳይሆን የሰው ባል ላይ የሰው እንደውም እኔ ከሰው ጋር ነኝ ብሏታል እኮ ሰምታችሁ ከሆነ ማለት ነው። ሰው ጋር ላይ በነገራችን ላይ አንዳንድ ሰዎች ከዚህ በፊት ማለት ነው ሴቶች ያገባው እንዲህ ይወዳሉ ሲሉ ሰምቼ ነበር። ትዝ ያለኝ አሁን ነው። ለካ እንደዚህ ነው ማለት ነው። ወይኔ ሴቶች፣ ወይኔ ሴቶች! በነገራችን ላይ በዚህ ወቅት ማለት ነው ከታመምነው ይልቅ ማለት ነው ዝም ብለን የታመምነው በዝተናል። ልክ እንደ ፈኪ ማለት ነው። እና ያው እንግዲህ ተስፋ አልቆርጥም በባሌም በቦሌም ብዬ የኔ አደርገዋለሁኝ እያለች እንዲሁ፣ እኔ እንጃ ለኢክራም ዛቻ እንዲሁ አልገባኝም ይመስላል። ኢሳምና ኢክራም እንግዲህ ዛቻ እየተደረገባቸው ነው፣ ጠንቀቅ ማለት ይኖርባቸዋል ብዬ አስባለሁኝ። ደግሞ ቀሩሳ፣ እሱም ደግሞ አሁን ኢክራምን አንጡልኝ ሲል ነበር በፊሉ መጨረሻ ወይኔ ኢክራም እንኳን እናፍቀዋለች የምር ሰሞኑን ልክ ላይ አይደለም እና ደግሞ ኢክራም ለእኛም ናፍቃናለች እንኳን እንኳ ለአንተ እንዴት ነው የቻልከው እባክህን ማነው አድርሱላት ለፈኪ የምር እናንተዬ ማለት ነው መቼም ይሄም ቪዲዮ ታየዋለች የኛኛ ነው የምታየው ምክንያቱም እኛኛንን ይሰርቡኛል ብለ የምታስበው ስለዚህ አድርሱላት እናንተ ደግሞ በኮሜንት የባለፈው ስድብ ይበቃታል እስቲ ዱዋ አድርጉላት ወደ ራሷ እንድትመለስ እሷ ኳ አሁን ከራሷ ጋር ትመስለኝም ባይዘወይ ዱ ያስፈልጋታል ሲቀጥል ደግሞ ለሳምንት ያክል ከሜዳ ዞር ብትል ጥሩ ነው ተቻለች ንገሯ ታድርሱላት፣ ኮሜንት እንደዚ ብላችሁ ጻፉላት። ለሷም ቢሆን ከዛ በኋላ ከሳምንት ከሜዳው ብቻ ሳይሆን እራሱ ከስልኩ ማለት ነው፣ ከስልኩ ዞር ብትል ራሷን ሆና እንደምትመጣ ልክ እንዲህ በፊቱ ማን ያዘዋል ዘንድ እንደቀረበችው ያለውን ባህሪዋን ይዛ ያለውን ማንነቷን ይዛ ልክ ማንነቷ አለ አይደል፣ ይሄ ፊዚካሊ ማንነቷን እሱን ይዛ እንደምትመጣ ተስፋ ነው ተስፋ አረጋለሁኝ፣ እርግጠኛም ነኝ። ዞር ብትል ማለት ነው። ጭራሽ ፊት ፊት አለች እኮ ጭራሽ እንዲያውም ስሰድቧት ባሰባት። ራሷን የሆነ ጊዜ ራሷን መሳቱ አይቀርም በዚህ የተነሳ። በእናንተ ኮሜንት ምናምን እና ዱዐ አድርጉላት ይሻላል ብዬ አስባለሁ። ማለት የሚመልሳት ይሄ ነው እንጂ ስድቡ ምናምን ይመልሳት አይመስለኝም። እና ደግሞ ባለፈው ባለፈው ማድሪ አይደለም ትናንትና አብሯት የሚሰራው አህሙ የሚባለው ልጅ ቪዲዮ ሰርቶ ነበር። እንደ አጀንዳ ካልሆነ በስተቀር የሚናገረው ነገር ዝም ብሎ ነገር ነው ብዬ ነው የማስበው እኔ እኔ እንጃ ደስ እያለው ይመስለኛል ውስጡን የሚያወራው። እኔን ግፍተሽ ሄደሽ ደጋረገሽ አይነት ነገር አይመስልም እሱ ደግሞ በጣም ነው በጣም ነው በቃ በጣም ነው ምን ወዲያ ተሸክሉ በቃ ከመጀመሪያውም አይተነዋል እንደምታዩት ያው የተጣሉበትም ምክንያት የመጀመሪያው ያው ፍቅር ያዘኝ ስላላት ነው። ስራ ላይ እያሉ ፍቅር ያዘኝ አለኝ ብላለች። አይ ይሄ ፍቅር አጫረሰው ወላሂ። አይ አይ ይሄ ሶስት ቃላት ሰውን አፋጭው፣ ይህ ምሬ ነው የምላችሁ አፋጭው፣ አዋረዴው ባጆ ብቻ ሳይሆን እና ለማናቸውም ማለት ነው። እና መልስ እንዴ ሬስፔክት መልስ አልሰጣሃትም የአላሊል የማመናጨቅ እህት አይደለችም ወይ ሴት ልጅ አይደለችም ወይ ምናምን አይነት ለኢሳም አድርሱልኝ ብሎ ተናግሮ ነበር ማለት ነው። በዛውም ላይ ደግሞ እኔ ያለሁልሽ ሲል ነበር። ይሄ ነገርማ ማ የደስታ እርሳላ ሳይሆን አይቀርም አልኩኝ እኔም ማለት ነው። እና እሱ እንዲያውም በቂ መልስ ነው የሰጣት። በጣም አሪፍ መልስ። እንዲያውም ይሄ በቃ እያነፈሰ እያንጓለለማ መልስ ቢሰጣትማ ሌላ ሰው ዘንድ ሌላ ባለትዳር ዘንድ ሄዲያ ፊጥ ማለቱ አይቀርም። የሆነ ጊዜ እንደገና ደግሞ እሷን እያዩ ደግሞ ችግር የለውም አይነት ነገር የሆነ ቅጀት ውስጥ መግባታቸው የማይቀር ነው፣ ሌሎችም ማለት ነው። እና አሁን እያልኩት ያለሁት ጋይዝ የእኔ ቢጤዎች ትንንሽ የሶቨሮች ምናምን ኮሜንት ስጽፉ ማለት ነው፣ ወደ ራሷ እንድትመለስ ዶ አድርጉላት። በኮሜንት ኢቭን ራሱ ይቻላል ዶ አድርጉላት። የቅርብ ሰዎች የቅርብ ጓደኞቿ ደግሞ እስቲ አንዳንድ ጊዜ በዱ የምታምኑ እንደ ሙስሊም ማለት ነው። እና በነገራችን ላይ ሶሻል ሚዲያ ላይ በጣም በጣም በቃ ላሌል የዩቱብ ባልና ሚስት እንደ በዛ ግልጽ ነው ጋይዝኔ አልፈርድም እና የማልፈርድበት ምክንያት ደግሞ ረምላ ትናንትና ሁሉም ነገር ውሸት ነው ስትል ነበር። ውሸት እኮ እንዲሆን እናውቃለን። እኛ ላይ ስትፈርድ ነበረ። እናንተ ናችሁ ወይ ያጋባችኋቸው? እናንተ ናችሁ ወይ ኒካ ያሰራቸው? ከሌና ከሌ ሲያምሩ፣ ከሌና ከሌ ሲያምሩ ስትሉ እዚህ ድረስ ደረሱ ብላለችን። እኮ ያምራሉ እኮ አሁንም ቢሆን ያምራሉ። በነገራችን ላይ ኢሳምና ኢክራም አብረው አድገዋል። አብረው አድገዋል ያልኩበት ምክንያት በኢኮኖሚ አይደለም። በኢኮኖሚ ማንም ያድጋል፣ ግን ልጅም ሆነው በቃ የተገናኙ በጣም ቆይተዋል። በቃ እንዴ ተከታታይ ነገር ነው ያደጉት ብዬ አስባለሁ። ማንም ሰው ይለያቸዋል ብዬ አላስብም፣ ካላበዱ ራሳቸው ማለት ነው። ግን አሁን ረምላ እኛ እኮ እያልን ያለነው ምንድን ነው? ስራ ነው አይደለ? ስራ ነው። እኔ ማንም አልፈርድም። እንደምታዩት ኢትዮጵያ ውስጥ ሶስት አራት የወለደ የራሱ መሬት መስጠት አቁሟል መንግስት። ተምሮ ስራ መስጠት ስራ መሳተፍ በቃ መቀጠር አቁሟል መንግስት። ይሄንስ አንተን አላችሁም። ስለዚህ አልፈርድም እኔ አልፈርድም የምር የጨረሱ እህቶች ወንድሞች አሉ። ስለዚህ አልፈርድም። ነገር ግን እንደዚህ ዝም ብለው ይለላሱ ሳይሆን እንደዚህ እንዳማረባችሁ ሐላል አድርጉት እያለ ያለ ነው። እኛ ታምራላችሁ፣ በቃ ሐላል ሁኑ፣ ሐላል ሁኑ፣ አትነካኩ፣ አትነካኩ። እስቲ ኮሜንት አይተች ከሆነ የእኛ አረብ ሀገር ያሉ ሰዎች ጽሁፍ እስቲ። አትነካኩ፣ በቃ አትነካኩ፣ ስራችሁን ስሩ፣ ግን ሐላል አድርጉት የሚል ነው በቃ እኛ እያልን ያለ ነው ማለት ነው። ስለዚህ እኛ ጥፋተኞች አይደለም። ተገባን እኮ ቆየቱ ብሏል። ቆይ አሁን በፊት በፊት ከማወቃችን በፊት ማለት ነው። ራሱ ፊልም ምናምን ሲያልቅ የሆነ ችግር ምናምን ሲፈጠር እናለቅስ ነበረን። ይህን ራሴ አንድ ፊልም አይቻል